ሰላም ጤና ይስጥልኝ፣ እንዴት ናችሁ? የትከሻቲው ቤተሰቦቼ ደህና ናችሁ? እንኳን ወደ ትከሻቲው በሰላም መጣችሁ። ዛሬ ለምስጋና ነው የመጣሁትኝ። ሰብስክራይብ ያደረጋችሁ ሁላችሁንም በጣም አመሰግናለሁ። ሰብስክራይብ እያስደረጋችሁ ስክሪንሾት እያላካችሁልኝ ነበር እና በጣም አመሰግናለሁ ሁላችሁንም። እንዲሁም ደግሞ ወስጥ የመጣችሁ ማላቃችሁም ማውቃችሁም በርቺ፣ ትችያለሽ ያለች እንዳታቋርጪ እያላችሁ ስታበረታቱ ለነበራችሁን ሁላችሁንም አመሰግናለሁ። ትንሽ ነው ያን ያክል አይደለም ገና ሰብስክራይቡ ማለት ነው፣ ግን ቢሆንም ለእኔ ትልቅ ነገር ነው። እንደ ጀማሪነቴ እንደዚህ በርቺ ምናምን የሚለኝ ሰው ሲኖር ደግሞ በጣም የምር ሞራል ይሆነኛል ማለት ነው። ሁላችሁንም አመሰግናለሁ የምር ማለት ነው። አሁንም ቪዲዮዎችንም እስከ መጨረሻው የሉኝ ዩቱብ እንዲቀበለኝ በደንብ ማለት ነው ብዙ ሀሳቦች አሉኝ። አብረን ብዙ ነገር እንማማራለን። በራሴ ቻናል በራሴ ቲዩብ በደንብ እንደ ሀሳቦቼን መግለጽ ፈልግ ነበረ። ይህን ቀን ናፍቀው ነበረ፣ ግን እስከ ዛሬ በራሴ ስንፍና በራሴ ቸልተኝነት አልከፈትኩኝም። አሁን ተሳክቷል። አሁን ከፍጫለሁ። ትከሻ ቲዩብን ትልቅ ቦታ አደርሰዋለሁ። እውነት አደርሰዋለሁኝ። በራሴ እኔ እተማመናለሁኝ። እግዚአብሔርም ይረዳኛል አምናለሁኝ። ስለዚህ እናንተ ሰብስክራይብ እያደረጋችሁ ሼር እያደረጋችሁ ላይክ እያደረጋችሁ አበረታቱኝ። ጀማሪ ስለሆነ እናንተ ደንብ እያቃናችሁ ትሰሙኛላችሁ። በጣም ነው የማመሰግነው። ሁላችሁም ወዳችኋለሁ።